በስምአብ አብ ወወልድ ወመንፈስ ቅዱስ አዱ አምላክ። ከምን ስንክሳር ዘወርሀ የካቲት 29። አንድ አምላክ በሆነ በአብ ወወልድ ወመንፈስ ቅዱስ ስም የካቲት 29። በዚች ቀን ከመቤታችን ከቅድስት ድንግል ማርያም በሥጋ ለመወለዱ ለክብር ባለቤት ጌታችን ኢየሱስ ክርስቶስ የልደቱ በዓል መታሰቢያ ነው። ከቸር አባቱና ይቅር ባይ ከሆነ መንፈስ ቅዱስ ጋር ለእርሱ ክብር ምስጋና ይሁን ለዘላለሙ አምን ቢላካርዮስ ዘአርሞኒ፣ በዚች ዕለት የአርሞኒ ሀገር ኤጲስቆጶስ የከበረ ቢላካርዮስ በሰማዕትነት ሞተ። ይሄ አባት ፈጽሞ እስከ አረጀ ድረስ በተሾመበት ወንበር ብዙ ዘመናት ኖረ። ብዙ ድርሳናትና ተግሳጻትንም ደረሰ። እልህም ስለከበረች የልደት በዓልና ስለእመቤታችን ቅድስት ድንግል ማርያም ስለሞትና ስለመቃብር በኃጥአን ላይ ስለሚደርስባቸው ስቃይ ስለ መዳንታችንም የረቀቀ ጥበብ ስለከበሩ በዓላትም ናቸው። ሕይወት በሆኑ ትምህርቶቹም ብዙ ነፍሳትን መሳዊትን አድርጎ ለእግዚአብሔር አቀረበ። በክርስቲያንም ወገኖች ላይ የስደትና የመከራ ወራት በሆነ ጊዜ በክብር ባለቤት ጌታችን ኢየሱስ ክርስቶስም ደሙን ሊያፈስ ህዝቡን ሰብስቦ በቀናች ሃይማኖት ይጸኑ ዘንድ አዘዛቸው። ስለ ጌታችን ኢየሱስ ደሙን ሊያፈስ ይሻልና፣ እነርሱ እንግዲህ ፊቱን እንደማያዩ ትነገራቸው ሰምተውም አለቀሱ። ስለመለየታቸውም እጅግ አዘኑ። የሙት ልጆች እንዲሆን ዘንድ ለምን ትተወናለህ አሉት። ማስቀረትና ማስተውም ባልተቻላቸው ጊዜ ከእርሳቸው ዘንድ ወጥቶ ወደ መኮንኑ ሄደ። በፊቱን ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ብዙ አሰቃየው። ህዝቡም ብዙ ልመናን አብዝተው ለመኑት። ራስህን አደን ከከተማም ውጥ አሉት። እርሱም ልባቸውን ደስ ያሰኝ ዘንድ በስውር ይወጣለሁ አላቸው። በዚያችም ሌሊት ሰማዕትን ትሆን ዘንድ የተመኘውን በጎ ምክር ለምን ረሳህ እንደምለው ሰው ሁኖ ራእይን አየ። ከዚህ በኋላ ተመልሶ ለመኮንኑ ተገለጠለት። በዚያንም ጊዜ ራሱን በሰይፍ ይቆርጡት ዘንድ መኮንኑን አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ስጋውንም ምእመናን አንስተው ወሰዱት። ለኤጲስቆጶሳትም እንደሚገባ አከብረው ገንዘው በመቃብር አኖሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። የካቲት ሃያ ዘጠኝ ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘረአ ክርስቶስ ጻድቅና ሰማይት፣ ቅዱሱ ሕፃን የፍቅርተ ክርስቶስ ልጅ ቅዱስ ቢላካርዮስ ዘሀገረ አርሞኒ፣ አረጋዊ ደራሲት፣ ደራሲ ጻድቅና ሰማይት፣ ጎራዊ በዓላት የፈጣሪያችንና ጌታችን ኢየሱስ ክርስቶስ በዓለ ልደት፣ ቅድስት አርሴማ ድንግል፣ ቅዱስ ጴጥሮስ ተፈጻምተ ሰማይት፣ ቅዱስ ማርቆስ ዘቶርማቅ። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ውበት ሐሰት ነው፣ ደም ግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። ከእጇ ፍሬ ስጧት፣ ፍረዋን ፍር ስራዎችም በሸንጎ ያመሰግኖታል። ምሳሌ 31 ከቁጥር 9። ጌታ ሆይ፣ አንተ ከጥንት ምድርን መሰረተ፣ ሰማያትም የእጅ ስራ ናቸው። እነርሱ ያልፋሉ፣ አንተ ግን ጸንተ ትኖራለ። ሁሉ እንደ ልብስ ያረጃሉ፣ እንደ መጋረጃም ትጠቀልላቸዋለ፣ ይለወጣሉም። አንተ ግን መቼም መጭ አንተ ነህ ዘመንህም የማይፈጸም ነው ዕብራውያን አንድ አስር እስከ አስራ ሶስት ስለ ቅዱሳን አንድ ጊዜ ፈጽሞ ስለተሰጠው ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ ይሁዳ አንድ ከቁጥር ሶስት ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋቆች መነኮሳት፣ ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግእዝ ወደ አማርኛ የተረገመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦልን አዳመጠ። በደለኛን ሁሉ የምታስመር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀለው ክብር አሜን። ይቆየን።